ጤና ስጥለን አሻም ተከታታዮች ለዛሬ እለት ሰኞ ሰኔ 16 2017 ዓ ም ያጠናቀር ናቸው የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በአፍሪካ በሲቪል ሰርቪስ አገልግሎት መዋቅራዊ ለውጥ ለማምጣት አሰራርን በቴክኖሎጂ መደገፍ እንደሚያስፈልግ ተመላከተም። የሰራተኞች የስራ ላይ ደህንነት ተግባራዊነት በተቋም መረጋገጥ እንደሚገባው ተገለጸም። መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝ አብራርተዋል። በዚህም ባለፉት ዓመታት መንግስት ለጤናው ዘርፍ እየመደበ ያለው በጀት እያሳደገ ይገኛል ብለዋል። ከጥቂት ዓመታት በፊት በቀጥታ ለጤናው ዘርፍ ይመደብ የነበረው ሀብት ሰባ ቢሊዮን ብር ገደማ እንደነበር አስታውሰው በአሁኑ ወቅት መንግስት አንድ መቶ ሰላሳ ቢሊዮን የሚጠጋ ሀብት መመደቡን ተናግረዋል። ከዚህ በተጨማሪ ባለፈው አመት መንግስት ዘጠኝ ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉን ጠቅላይ ሚኒስተሩ ገልጿል። መንግስት ለህክምናው ዘርፍ የሚያወጣው ወጪ ከየትኛውም ጎረቤት ሀገራት እንደሚበልጥም ተናግረዋል። በጤናው ዘርፍ መንግስት ለግንባታ የሚያወጣውን ወጪ የትኛውም ጎረቤት ሀገር እንደማያወጣ ጨምረው አንስተዋል። ምንም እንኳን ለጤናው ዘርፍ የሚበጀተው በጀት እያደገ ቢሆንም ካለው ፍላጎት አንጻር ገና መሆኑን መጥቀሳቸውን አሻም ጠቅላይ ሚኒስተሩን ከጤና ባለሙያዎች ጋር ባደረጉት ውይይት ማዳመጥ ይችላለች። በአፍሪካ በሲቪል ሰርቪስ አገልግሎት መዋቅር ለውጥ ለማምጣት አሰራርን በቴክኖሎጂ መደገፍ እንደሚያስፈልግ ተመላከተም። በአዲስ አበባ አፍሪካ ሕብረት አዳራሽ ትላንት መካሄድ የጀመረው አስረኛው የአፍሪካ የፐብሊክ ሰርቪስ ቀን በተለያዩ መርሃ ግብሮች ዛሬም ቀጥሎ መዋሉን አሻም ለማወቅ ችላለች። በአህጉሪቱ የፐብሊክ ሰርቪስ አካታችነት አሰራርና ሕጋዊ ማዕቀፎች ላይ በተደረገ የፓናል ውይይት ሀገራት ልምዳቸውን አጋርተዋል ሲል የዘገበው ኢዜአ ነው። በፌዴራል ሲቪል ሰርቪስ ኮሚሽን የመንግስት ሰራተኞች ስራ ስምሪት መሪ ስራ አስፈጻሚ ጌታቸው ዋጋው ኢትዮጵያ ዲጂታላይዜሽን ከማስፋፋት አኳያ ያላትን ልምድና ተሞክሮች አቅርበዋል። በወቅቱ አሰራርን ዲጂታላይዝ በማድረግ ለዜጎች ወቅቱን የጠበቀና በቂ መረጃ ማቅረብ ተጠያቂነትን ለማስፈን አጋዥ መሆኑን መጥቀሳቸው በዘገባው ተጠቅሷል። የኬንያ ሲቪል ሰርቪስ ተቋሚ ሆነው ኬንያ ስኩል ኦፍ ገቨርንመንት ዋና ዳይሬክተር ተባባሪ ፕሮፌሰር ሉዱኪቺዌያ በበኩላቸው ኬንያ አካታች አገልግሎት ለመስጠት የተከለችውን አሰራር አብራርተዋል። በአፍሪካ ሀገራት በሲቪል ሰርቪስ አገልግሎት የሕግ ማዕቀፍ አሰራሮች ቢኖሩም በተግባር አካታችና ፈጣን አገልግሎት ከመስጠት አንጻር ክፍተቶች እንዳሉም አንስተዋል። በተባበሩት መንግስታት የምጣኔ ሀብት ዋና ጉዳይ ክፍል የፕሮግራም ማኔጅመንትና አቅም ግንባታ ቡድን መሪ አድሪያና አልበርት ለአገልግሎት አሰጣጥ መሻሻል መሰረታዊ ጉዳዮች አንስተዋል። አስረኛው የአፍሪካ የሲቪል ሰርቪስ ቀን በአፍሪካ ቀልጣፋ፣ ንቁና ጽኑ የመንግስት ተቋማትን በመገንባትና የአገልግሎት አሰጣጥ ችግሮችን በመፍታት ፍትሐዊ አስተዳደር በመገንባት ላይ ትኩረት አድርጎ እየተካሄደ ይገኛል። ተመልካቾቻችን ውይይቱን በተመለከተ በምሽት የዜና ጥንቅራችን በሰፊው የምንቃኛው ይሆናል። የሰራተኞች የስራ ላይ ደህንነት ተግባራዊነት በተቋም መረጋገጥ እንደሚገባው ተገለጸም። የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴና የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ጥምረት የሰራተኞች የስራ ላይ ደህንነት መጠበቅ እንደሚገባ አሳስበዋል። ጥምር ኮሚቴው ይህንን ያለው በትላንትና ዕለት በሲዳማ ክልል ሁል ፕላስቲክ ሪሳይክሊንግ ተቋም በመገኘት ባደረገው የመስክ ምልከታ ወቅት መሆኑን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ሰራ ያመለክታል። ተቋሙ ለስልሳ አራት ሰራተኞች የስራ እድል የፈጠረ ሲሆን በተለያዩ የኢንዱስትሪ ፓርኮች እና ከተሞች የሚጣሉ የማሸጊያ ፕላስቲኮችን በመሰብሰብና መልሶ ጥቅም ላይ በመዋል ወደሚፈለጉ የፕላስቲክ አይነት መጠንና ቀለም በመቀየር እንደሚያመርት የኩል ፕላስቲክ ሪሳይክሊንግ አስተዳደር እዮብ ያሱ ማስረዳታቸው ተገልጿል። ተቋሙ አካባቢ በካይ የሆኑ የፕላስቲክ ውጤቶች መልሰው ጥቅም ላይ እንዲውሉ የሚያደርገው ሂደት ቀላል ባይሆን ቢሆንም የሰራተኞች የስራ ላይ ደህንነት ከመጠበቅ አኳያ ትኩረት አድርጎ ሊሰራ እንደሚገባ የጥምር ኮሚቴው አባላት ማሳሰቢያ መስጠታቸውን አሻም ከሕዝብ ተወካዮች ምክር ቤት ያገኘችው መረጃ ይጠቁማል። በሞጣ ማከፋፊያ ጣቢያ የተከናወነ የብሬከር ቅየራ ስራ መጠናቀቁ ተገለጸ። የሞጣ ባለ 230 ኪሎ ቮልት የማከፋፊያ ጣቢያ ለማዘመንና የኦፕሬሽን ስራውን ለማቀላጠፍ የሚያስችል የብሬከር ቅየራ ስራ መጠናቀቁን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የማከፋፊያ ጣቢያው ስራ አስኪያጅ ተናኘ አዱኛ እንደገለጹት በማከፋፊያ ጣቢያው የጂአይኤስ መቆጣጠሪያ ወይም ብሬከር ገጠማ ስራ ተጠናቆ ለ ፍተሻና ሙከራ ዝግጁ መደረጉን አስታውቋል። በዚህም ጣቢያው በቀጣዮቹ ቀናት የሙከራውን ስራውን አጠናቀው አገልግሎት መስጠት እንደሚጀምር ነው የተጠቆመው። አክለውም ከባህር ዳርና ደብረ ማርቆስ በ230 ኪሎ ቮልት ኃይል ተቀብሎ በአቅራቢያው ለሚገኙ ከተሞች የሚያከፋፍለው የሞጣ የኃይል ማከፋፈያ ጣቢያ ዝግጁ የተደረገውን አንድ ተጨማሪ መስመር ወደ ስራ ለማስገባት ከኢትዮጵያ ኤሌክትሪክ አገልግሎት ጋር በቅንጅት እየተሰራ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የዛሬ ዕለተ ሰኞ ሰኔ 16 2017 ዓ ም የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። ተረኛ አሳላፊ አዲስ እንግዳ ሰው ነበር። አሻም ለሁላችን!